የሀና አባት ነቅተዋል። ሀናና አሲር እንግዲህ በደስታ ብዛት ለቅሷቸውን ለቀውታል። እንግዲህ የሀና አባትም ልጆቼ ነቃሁላችሁ እያሉ አልቅሰዋል። ይህን ያደረጉት እንግዲህ የሰላምና የምናሴ አባት ነበሩ። ሜላትም እንግዲህ ለምን አደረግ ክብላ አቶ መስፍንን እየተቆጣቻቸው ነበረ። ዶክተሩም ነገር እያቃጥራል። ሰላም ወድና የተወደዳችሁ የተከበራችሁ በምሎ ዓለም ላይ የተገኙ ወድ ሀገሬ ልጆች እንዴት ናችሁ? እንዴት አላችሁ? በያላችሁበት ሰላም ጤና ፍቅር አንድነት ተያመልስ ሀና እንግዲህ በባለፈው ወይዘሮ ሜላትን እግሯ ላይ ወድቃ አባቴን አሳክሙልኝ ብላ እንግዲህ ስትለምናት ነበረ። ሜላትም እንግዲህ ዞር በይልኝ ብላ ከቤቷ ገፍትራ አስወጥታት ነበረ። ዛሬ ላይ እንግዲህ አቶ መስፍን ማለትም የእነሰላም አባት ለሀና አባት የህክምናውን ውጤት ማለትም የህክምናውን ወጪ ሁሉንም አንድ ባንድ ከፍለው የሀና አባት ታክመው እንዲነቁ አድርገዋል። ሀናም እንግዲህ በዚህ ነገር ላይ በጣም ተጨናንቃ ነበረ ብርኬት አንጥቼ ነው አባቴን እማስወጣው ብላ እንዲሁም ዶክተሩን ለምነው ነበረ እባክህ ሰርቼ ከፍላለሁኝ አባቴ ግን እንደዚህ ሆኖ ከማስወጣው እንደምንም ብለህ እከምልኝ ብላ ስትነግረው፣ እሱ ግን በእጃ ላላትም ነበር። እንዲሁም ደግሞ የሕክምናው ሂሳብ እንደዚህ የሚወጣ ነገር እንዳልሆነ እንዲሁም ደግሞ የዲኤንኤን ምርመራው የተሳሳተ ነገር እንዳለው ዶክተሩን ስታናግረው፣ ዶክተሩም እንግዲህ ሀና ያልጠሩሽን ያላደረኩትን ወይም ደግሞ እኔን ወንጀለኛ አታድርጊ እኔ በሙያዬ ነው የሰራው ብሎ እንግዲህ ሀናን አታሏታል። ያው ባለፈው ዶክተሩ ብሩን አጭበርብሯታል የዲኤንኤን ምርመራውንም እንዳሳሳተው ሁሉ ማለት ነው። እንግዲህ ሀና ደግሞ ውስጧ አልተቀበለም። እንዲሁም የሰላም አባት ይህ ነገር ውሸት ነው እኔ ውስጤ የሚነግረኝ እርግብ ሳትሆን ልጄ ልጄ ሀና ናት ውስጤ የሚነግረኝ ሀና ልጄ እንደሆነች ነው ብሎ ያው ለሰላም ሲነግራት ነበረ። ሰላምም እንግዲህ ውጤቱ እርግብ እንደሆነች የኛ ልጅ ልጅ እንዲሁም ደግሞ ሀና የኛ እንዳልሆነች ነገር ግን መወለድ ቋንቋ ነው ስትለው ነበረ እንግዲህ አቶ መስፍንም ይህንን ነገር ሰምቶ የሀናን አባት ሕክምና ወጪ ችሏቸው ያለውን ሂሳብ ዘግቶ ሄዷል። እንግዲህ ዘግቶ ከሄደ በኋላ ዶክተሩ ሜላት ጋር ደውሎ ባለቤትሽ መጥቶ የሀናን አባት ወጪ እንደሸፈነ ልንገርሽ ብዬ ነው ብሎ ሲነግራት፣ ሜላትም እንግዲህ አባትየ ወይም ደግሞ የሀና አባት እንዲድኑ አልፈልግም እባክህ ዶክተር ስትለው፣ ዶክተሩም አልችልም ይህንን ማድረግ ብሎ ጆሮዋ ላይ ዘግቶባታል ሜላት እንግዲህ የሀና አባት እንዲድኑ አትፈልግም። ምክንያቱም ሀና አጭበርብራኛለች፣ ብዙ ወጪ አስወጥታኛለች ብላ ስለምታስብ ማለት ነው። ይህን እንግዲህ ሰላምና ምናሴም በዚህ ንግግሯ በጣም አኩርፈዋት፣ ሀና ጋር ውለው አምሽተው ከሲመጡ ሰላም እንኳን ሳይሏት ወደ ክላሳቸው ገብተዋል። በተለይ ሰላም አኩርፋታለች። ምክንያቱም ሀና ላይ እያደረግሽ ያለው ነገር ጥሩ አይደለም፣ ስለዚህ ይህን ነገርሽን ማስተካከል አለብሽ ብላ ብትላትም ሜላትም እንግዲህ በልጆቿ ሁኔታ በጣም ተናዳ፣ እነዚህ ልጆች ዛሬም ከቤት ወጥተ ሀና ሀና ነው የሚሉት፣ ምን አስነክታቸው ነው? ምን አድርጋቸው ነው? ብላ እንግዲህ ምናሴን ቁጭ ብላ ቁጭ አርጋ ስትጠይቀው ነበረ። ምናሴም እንግዲህ ምንም አልሆንም ከዚህ በላይ ማውራት አልችልም ብሎ ጥሏት ወደ ክላሱ ገባል። ክላሱ ከገባ በኋላ እንግዲህ እራታቸውን በልተው ካበቁ በኋላ አቶ መስፍንም ወደ ክላሱ ከሄደ በኋላ ምን ሆነሽ ነው ብሎ ሲጠይቃት ምንም አልሆንኩም እንዴት እኔ እያቋረኩትን የሀናን አባት ህክምና እንዴት አንተ ታስ ጀምራለህ ማን ስለሆንክ ነው ብላ እንግዲህ አቶ መስፍንን ተቆጥተዋለች አቶ መስፍንም እንግዲህ እኔ በራሴ ነው ያደረግኩት እዚህ ነገር ላይ አይመለከትሽም ብሎ ከመኝታ ክላሱ ጥሏት ሄዷል ማለት ነው እንግዲህ ጥሏት በሄደ ሰዓት እሷም ቁጭ ብላ እንዴት የነሱ መጫወቻ ሆናለሁ እያለች ቁጭ ብላ ስታሰላስል ነበረ። ሀናም እንግዲህ ከጭንቅቷ ወታለች። አሲርም እንግዲህ ጓደኛው የሀናን ፎቶና መስቀል እንደሰረቀ ሲነግረው ደብድቦታል። እንግዲህ ጓደኛው ይህንን ነገር ለማስመለስ ተፍ ተፍ እያለ ይገኛል። ያው በገንዘብ ነው የሸጠው። ነገር ግን ያደረገው ነገር የሀና እንደሆነ አላወቀም ነበረ። ያው ግን ባለማወቅ የሰራው ስህተት ዛሬ ላይ ዋጋ እያስከፈለው ይገኛል። ግን ሆኖም የትም የትም ዞሬ ሄጄ አመጣለሁ፣ ትልቅ ሀጢያት ነው የሰራውት ብሎ እንግዲህ ፍለጋ ሄዷል ማለት ነው የአሲር ጓደኛ። አሲርም እንግዲህ ከውጭ መጥቶ ራታቸውን እየበሉ እያለ ሀናን ወደ ቤትሽ ሂጂ እኔ እዚህ ጋሼ ሲነቁ ማየት እፈልጋለሁ ሲላት ሀናም እንግዲህ ያው ሕክምናው ከተደረገለት በኋላ ጧት አባቴ ይነቃል ብላ ተስፋ ስላደረገች እኔ አልሄድም ቤቴ አባዬ እዚሁ ሲነቃ ማየት ነው ምፈልገው ብላ እዛው አንድ ላይ አድሯል ማለት ነው። እንግዲህ አሲር እግር ላይ በተኛችበት ሰዓት የሀና አባት ከእንቅልፋቸው ነቅተዋል። ከዛ እንግዲህ ነቅተው ፈጣሪያቸውን ሲያመሰግኑ እንዲሁም ሀናን ሲጠሩ፣ ሀና አልሰማችም፤ እንቅልፍ ይዟት ነበረ። አሲር ሲጠሩት እንግዲህ አሲር በድንጋጤ ሀናን ጥሏት ብድግ ብሎ ፋዘርን ማለትም የሀናን አባት አቅ